ን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት። ቴስት ሪቴስትስ ይሰራሉ። እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፈንዳሜንታል የሆነ ጥናት ተሰርቶ ይህ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርስዎ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቅረብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እና ያለን ትምህርት ላይ ያለን ስብራት በአንድ ጀንበር ይጠገናል የሚል እምነት እርግጥ የለኝም። ብዙ ልፋት ብዙ ጊዜ እንደሚወስድ አምናለሁ። ሆኖም ግን ክብር ሚኒስትሩ ባቀረቡት ሪፖርት ላይ አሁንም ድረስ የተፈጥሮ ሳይንስ ተፈታኞች 8.8 ፐርሰንት ብቻ እንዳለፉ እና በማህበራዊ ሳይንስ ደግሞ 23 ፐርሰንት ብቻ እንዳለፉ ነው የተገለጸው። እዚህ ጋር እኔ ጥያቄ ከቀረበው ሪፖርት እንደተረዳ ነው በብዙ ዘርፎች ብዙ ሪፎርሞች ተካሂደዋል፣ ብዙ ገንዘብ ወጪ ተደርገዋል፣ ብዙ ትምህርት ቤቶች በትምህርት ሚኒስቴሩም ሆነ በባለድርሻ አካላት ተገንብተዋል። እና ተመጣጣኝ ነው ወይ ኢንቨስት እያደረግን ያለነው ነው እየዘረጋን ያለነው ኢንፍራስትራክቸር እና እያገኘን ያለነው ውጤት በጣም ትልቅ ልዩነት ነው እዚህ ጋር የምታየው። እና ይሄንን ለማጠጋጋት እንደው በዚህ አይነት በዚህ ፐርስፔክቲቭ ስታዩታል ወይ? እንደው ዝም ብለን ገንዘብ መዝራት በስልጠና መምህራን ብዙ ዘርፎች ላይ ያ ውጤት ለማምጣት ነው የምንሰራው። አሁን ግን ምናልባት ለሶስተኛ ጊዜ ሄደንበታል። ተመሳሳይ ውጤት ነው እየተገኘ ያለው። ምናልባት ከኔ በፊት የተከበሩት ዶክተር ደሳለኝ ያነሱት ጥያቄን አጽንዖት ለመስጠት የፈተና አሰጣጣችን የተማሪዎቻችንን የልጆቻችንን ክህሎት ነው ወይስ ሚሞሪያቸውን ነው የምንፈተነው? ዕውቀታቸውን አንደርስታንድ፣ ምንድን አንደርስታንድ ያደረጉት የተረዱት ያወቁት ነው ወይስ ምንድነው የሸመደዱት? እኔ ምናልባት ዛጋም መፈተሽ ያለበት ነገር እንዳለ ይሰማኛል። በትምህርት ለትውልድ በርካታ ስራዎች የተሰራበትን ሁኔታ እንዳለ ያሳያል። ልዩ ፍላጎት ያላቸው ተማሪዎችን በዚህ በትምህርት ለትውልድ ንቅናቄ ውስጥ ምን ያህል ተጠቃሚ ተደረጉ? ከዚህ አንፃር ሪፖርቱ ተካቶ ቢቀርብ የተሻለ ስለሚሆን እዚህ ላይ የተሰራ ነገር ካለ ተጨማሪ ነገር ቢሰራ፣ ትኩረት ለምን መስጠት አልቻላችሁም የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ ሴት የትምህርት አመራሮችን ከአንደኛ ደረጃ እስከ ከፍተኛ ትምህርት መዋቅር ውስጥ ባለው ብዛታቸውን ከማሳደግና ያሉትንም ከማብቃት አንጻር የትምህርት ሴክተር የሴት አመራሮች መፍለቂያ እንዲሆን በማድረግ ረገድ ምን እየሰራችሁ ነው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የሀገሪቱን የትምህርት ጥራት በቀጣይነት ለማረጋገጥና ውጤታማ ለማድረግ ሁለንተናዊ ጥረት እየተደረገ መሆኑን ገልጸዋል። ሁሉንም የሁለተኛ ደረጃ ትምህርት መምህራን በዚህ ዓመት አሰልጥነን እንጨርሳለን። አትሊስት የመጀመሪያ ዙር የምናደርገውን ማሰልጥን አይ ሚን ዛትስ ኳይት ሲግኒፊካንት ሶ መቶ ፐርሰንት እንገባለን ማለት ነው ከሰላሳ ፐርሰንት። ያም ግን በቂ አይደለም። መሰጠት ያለበት ስልጠና አንዴ ብቻ ሳይሆን ተከታታይ የሆነ ስልጠና ይፈልጋል። በጣም ብዙ ነገሩ ነው የተበላሸው የትምህርት ስርዓቱ እና ያንን ለማስተካከል እንደዚህ እንደው በቀላሉ በክረምት የተወሰነ እንትን ሰጠን ሰጥተን ምን እንወጣው አይደል? አዎ። በክረምት ስልጠና ዘንድሮ ያደረግነው ከሌላ ጊዜው የሚለየው እንዲሰለጡ የፈለግነው በሚያስተምሩት ትምህርት ዘንድሮ ደግሞ የመረጥነው ባለፈው ክረምት የሰጠነው ዋና ዋና ኮር ትምህርቶች በሚባሉት ከቋንቋ እንግሊዝኛ፣ ሂሳብ፣ ኬሚስትሪ፣ ባዮሎጂ እነ መሰረታዊ የሚባሉት ትምህርቶች ላይ ያለውን የመምህራን ብቃት ከፍ ማድረግ ነው። አሁን በቀሩት ትምህርት ቤቶች ነው በዚህ ዓመት የምንሰጠው። እሱን ካደረግን ትንሽም ሳይን እያየን ነው። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ ነው። ሶ በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታወቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያሉት። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ እስኬል መሰረት። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ እስኬል አልወጣለትም። ደሞዝ ላሻሽል እንኳን ብትል ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል። ትምህርትን ወይም መምህርነትን ተመልሰን የተከበረ ሙያ እናድርግ። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ ነው። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳትስፋክተሪ ስራ አለ ብያለ ምንም እድሜ ልክ የኖርኩት አስተማሪ ሆኝ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም ግን በቂ ደሞዝ ተከፍሏቸው ራሳቸውና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ከጥቂት ዓመታት በፊት የነበረው የትምህርት ስርዓቱ ስብራት አሉታዊ ተጽዕኖ አሳድሯል ያሉት ፕሮፌሰር ብርሃኑ ነጋ ችግሩን አይተን ለመቅረፍ ጥረት ካደረግንና ተማሪዎችም ጠንክረው ትምህርታቸውን ከተከታተሉ መፍትሄው ቀላል መሆኑን ነው ያስረዱት። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራ ነው በሽታ ነው። ለረጅም ዓመታት የሰራ ነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሬስፖንሲቢሊቲ ነው። የወላጆች ነው። ቢካዝ ኢን ሰም ፕሌስስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደረጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ አስተዳደሮች የእነሱ ብሔር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረው። የመምህራን ችግር ነው ቢኮዝ መምህራን ዋና አሰራቂዎች ነበሩ ፎር ሎንግ ታይም። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው። በማህበረሰብ ደረጃ ከታወቀ በኋላ አክቹዋሊ መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው። ሲሪየስሊ መከታተል ነው። ተማሪዎች እንዲማሩ ማድረግ በቃ ከአሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት የወከላችሁትን ህዝብ ለማነጋገር በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለልጆቹ ልጆቹ ትምህርት መጠየቅ ጀምሯል። በመንግስትና በግል ትምህርት ቤቶች አሁን ባለው ነባራዊ ሁኔታ እየተሰጠ ያለው ፍትሐዊ ያልሆነ የትምህርት አሰጣጥ እንደ ሀገር ሌላ ተጨማሪ ችግር ይዞ ይመጣል የሚል ስጋታቸውን ለምክር ቤቱ በአጽንኦት የገለጹት የትምህርት ሚኒስትሩ የመንግስት ትምህርት ቤቶችን ለማብቃት ጥረት እየተደረገ ነው ብለዋል። እንደ አገር ችግር ውስጥ ኢን ደ ሎንግረን ይከተናል ብዬ ከማስባቸው በሰዎች መካከል ያለ ልዩነት ትልቁ ልዩነት በትምህርት ላይ የምንሰጠው ልዩነት። እዚህ ሀገር ትምህርት ችግር ያለው የትምህርት ኢኒኳሊቲ ያለው ያለው በክልልና በአካባቢ አይደለም፣ በገጠርና በከተማ እንኳን አይደለም። አብዛኛው በሀብታምና በደሃ መካከል ያለ። የሀብታም ልጆች የተሻለ ቦታ ብዙ ገንዘብ እየከፈሉ ያስተምራሉ። የደሃ ልጆች መንግስት ትምህርት ቤቶች ውስጥ ቁጭ ብለዋል። ለድሃ ትምህርት ቤት ተማሪዎች ፖሊሲ እናወጣለን። እቃ የለንም ማስተማሪያ እቃ የለንም ላቦራቶሪ የለንም፣ እነኝም ተወዳደሩ እንላለን። እኔ ይሄ ነገር አደገኛ ነገር ነው፣ ሪሊ በህብረተሰባችን መካከል። አሁን ይሄ ሰላሳ ዓመት አርባ ዓመት ኖርን። አደለም በአካባቢ ምናምን፣ አሁን የየትኛውንም አካባቢ ሀብታምና እንትን ብትወስዱ ልጆቹን የግል ትምህርት ቤት ነው የሚያስተምሩ። የመንግስት ባለስልጣን ብትወስዱ የግል ትምህርት ቤት ነው የሚያስተምሩ። የተነጣው ድሃ ነው መንግስት ትምህርት ቤት እያስተማረ ያለው፣ እሱ ነው እየተጎዳ ያለው። እሱ ደግሞ ለሀገራችን መጥፎ ነው ነው የምንለው። ስለዚህ ነው አሁን ዋናው ኮንሰንትሬሽናችን የመንግስት ትምህርት ቤቶችን ማብቃትና እያንዳንዱ የኢትዮጵያ ልጅ እኩል እድል በተቻለ